የፍት ወጠብታ የሚለው ስፐርም ማለት ነው። ስፐርም አርባ ቀን ከቆየ በኋላ የረጋ ደም ይሆናል ይላል። አማልክ ሶስት ናቸው አትበሉ ይላል። ከዛ ምን ይላል? ዘጋድ ሳር ሥሪ ካለ በኋላ ኮማ ካረገ በኋላ ምን ምን ይላል? ጋድ አንድ፣ ጂሰስ ሁለት፣ ኤን ሂዝ ማዘር ይላል። ጋድ ጂሰስ፣ ኤን ሂዝ ማዘር፣ አማልክ ሶስት ናቸው አትበሉ ያለ ራሱ ቁራኑ ሲናገር፣ አሁን በተፍሲሩ መሰረት ምንድን ነው ከተባለ ጋድ ጂሰስ፣ ኤን ሂዝ ማዘር እግዚአብሔር እንግዲህ በዛ ጊዜ አሁን ክርስቲያኖችን እንግዲህ የሚወቅሰው ቁራኑ ምን እያለ ነው? እግዚአብሔር አባለ ጌታ ኢየሱስ አለ፣ ከዛ ድንግል ማርያም። አላህ ራሱ ይህን ሪቪሌሽን፣ ይህን መገለጥ ሲያመጣ አላህ የሚባል አካል ይኑር አይኑር፣ ራሱ እሱ ራሱ ችሎ፣ ሌላ ጥያቄ ቢሆንም፣ ኦኬ መሐመድ ነው እንግዲህ የመገለጡን ተቀበልኩ ብሎ ይህን ነገር የጀመረው መሐመድ ቢሆንም፣ መሐመድም ሆነ አላህ የሚባለው አካልም ዞሮ ዞሮ ምንድን ነው ተሳስቷል? ለምን ክርስቲያኖች ስላሴ ብለው ሲያመልኮር የስላሴ አማኝነን ብለው ሲናገሩ እነዚህ ሶስቱ ነገሮች ሜንሽን ያደርጉ አድርጎ ነው፣ ላይክ እንደዚህ ምናምን ነው የሚያስቀምጡ። ቁርዓን እንደዛ መስሎት ነው የሚያስቀምጡ፣ እግዚአብሔርን፣ ጌታ ኢየሱስና ድንግል ማርያም። ጋይስ እኛ ስላሴ ብለን ስናመልክ ምንድነው? አብ ወልድ መንፈስ ቅዱስ ነው። ኦኬ አላ ይሄንን ሁላ ይሄን አያውቅም። ክርስቲያኖች ስላሴ ብለው ሲያመልኩ አብ ወልድ መንፈስ ቅዱስን እንደሆነ እራሱ አያውቅም። አሁን ትልቁ ችግር እዚህ ጋር ነው። ክርስቲያኖችን እግዚአብሔር አብን ጌታ ኢየሱስና ድንግል ማርያምን ነው የሚያመልኩት ብሎ ክርስቲያኖች ስላሴ እናመልካለን ሲሉ፣ እነዚህ ሶስቱን አካላት የሚያመልኩ አድርጎ ነው ያቀረቡ። እንደዛም ብሎ ነው የሚያምነው ይዘቡ እንግዲህ፣ የዚህ ደራሲው ማለት ነው፣ ቁርዓን የተባለው መጽሐፍ ደራሲ። እኔ በጣም ትልቅ የሆነ ቅጥፈት ነው፣ ዘመሸወድም መሸወድም ነው፣ ቅጥፈትም ነው። እውነት ለማውራት መሸወድም ነው መሸውድም ቀጥፈት ነው። እዛው ላይ የኢብን አባስን አንድ ልጨምርላችሁና ከዛ ዚ ሀሳብ ላይ የተወሰነ ነገር እየሰጠ ቁርአን ያምላክ ቃል ነው የሚለውን አንዳንድ ሀሳቦችን ያንሽራሽር እንቀጥላለን ማለት ነው። ያው እንግዲህ ሙስሊሙ ደፈረ ብለው እንግዲህ እምነታቸው እንዲፌንድ ማድረግ የሚችሉ ከሆነ አምላካችሁ በዚህ ደረጃ ሲቀጥፍ፣ አምላካችሁ በዚህ ደረጃ ልክ ያልሆነ ኢንፎርሜሽን ስፕሪድ ሲያደርግ፣ ልክ ያልሆነ መረጃን ወይ ደግሞ ውሸት የሆነን ነገር ሲናገር ኦኬ ካለማወቅ ማለት ነው። እንዲህ ይላል ኢብን አባስም እዚሁ የሱራ 471 ተፍሲሩ ላይ እንዲህ ይላል። አንዴ ይቅርታ፣ እሺ እንዲህ ይላል። እሺ ጂሰስ ቢኬም ኤ ሰን ዊዘውት ኤ ፋዘር ሶ ቢሊቭ ኢን አላ ኤንድ ሂዝ ሚሴንጀርስ ካለ በኋላ ኦል ዘ ሚሴንጀርስ ኢንክሉዲንግ ጂሰስ ካለ በኋላ ኤን ሴይ ናት ሲ ከሶስት አትበሉ ሰን ፋዘር ኤንድ ዋይፍ ይላል። ሶስት አትበሉ ሶስት አማልክት የሚለውን ማለት ነው ሱራ 471 ላይ ያለውን ሶስት አማልክት አትበሉ የሚለውን። ኦኬ፣ እዚህ ጋር ምን ምን ብሎ ያስቀምጧል? ሰን ፋዘር ኤንድ ዋይፍ፣ አባት፣ ልጅና ሚስት። ኦኬ፣ እኛ ስላሴ ብለን ስና እንደዚህ ነው። በቃ ልጅ ሲባል ቀጥታ ከገብረ ስጋ ግንኙነት ምነት ጋር ነው ቀጥታ። ኦኬ፣ አላህ ሁሉን አዋቂ ነው ኦል ኖዊንግ ነው ይባላል። ግን ይህን እንኳን መሰረታዊ ነገር እንኳን ይሄው እዚህ እዚህ በተመለከተው ነገር ይሄን መሰረታዊ የሚባል ነገር እንኳን ሲረዳ እንመለከት። ይህን መሰረታዊ የሚባል ነገር እንኳን አያውቅም። ለምን ክርስቲያኖች አሁን እንግዲህ የቁራኑ ሪቨሌሽን በመጣበት ሰዓትን የነበሩ ክርስቲያኖችን ብትመለከቱ የቤተክርስቲያን አባቶችን ማንሳት ይቻላል። ምን ይቻላል ከዛ በፊት ቤተክርስቲያን ለአምስት መቶ ለስድስት መቶ ዓመት ነበረችበት ጊዜ ጀምሮ ከአንደኛው ክፍለ ዘመን ጀምሮ አቦን ለመንፈስ ቅዱስን ነው ስላሴ ብላ የምታመልኩ ቤተክርስቲያን ክርስቲያኖች እንደዛ ብለው የሚያመልኩት እናንተ የመጻፉ ሰዎች ሆይ እግዚአብሔር አብን፣ ጌታ ኢየሱስን፣ ድንግል ማርያምን ኬት አመጣ እና እንግዲህ ሁሉን አዋቂ ነው የምትሉት አምላካችሁ በዚህ ደረጃ ሲሳሳት እንመለከታለን፣ መጻፋችሁም ላይ። ኦኬ ሌሎች ሐሳቦችንም ዳይጀስት እናደርጋለን። ይሁዲ ሜይ ቢ ቀጥል። እዚህ ጌታ ኢየሱስን አይልም። ኦፍ ኮርስ ልክ ነው። አይ እኔ ነኝ ጌታ ኢየሱስን ያልኩታኪ እሺ ቀጥሎ የዋዴ እዚህ ላይ ሀሳብ ኦኬ። እግዚአብሔር ይስጥልን። ጋዴ አሪፍ አድርገ ፕሬዘንት አድርገዋል እንደ መግቢያ ማለት ነው። አሪፍ። አሁን ጀስት ኢማጅን በእነሱ እንደሚያስቡት መለኮታዊ መገለጥ ብለው ነው የሚያስቡት። እና መለኮታዊ መገለጥ ስትናገር ደግሞ እንግዲህ ኦኬ፣ ቢያንስ ሚስ ኢንተርፕሪት አድርገ ወይም ደግሞ የሚሉትን ፋላሲ ሰርታ አይደለም፣ ምላሽ የምሰጠው ምላሽ እየሰጠን ቢሆን በሎጂኮ ዓለም ምንድነው አቮይዲንግ ዘ ሹ ፋላሲ የሚባላለ እሹን ሪፊት ማድረግ ሲያቀተ የማይሉትም ብለ ለዛ እሹ ሪፊቴሽን መስጠት ማለት ነው። ይሄ እንግዲህ በፈጣሪ በሚባለው አካል ራሱ ሎጂካል ፋላሲ ሲሰራ ማለት ነው። አሁን ሶስት አምላክ ይላሉ አለ። ይሄ ውሸት ነው። ሶስት አምላክ ብለው አያምኑም ክርስቲያኖች ማለት ነው ይሄ ትልቁ ስህተት ነው አማልክት ሶስት ናቸው አትበሉ ብሎ ነው የሚጀምር ይሄ ትልቁ ውሸት ነው ሶስት አምላክ ስለማንል ክርስቲያኖች ማለት ነው ሲቀጥል ይሄንን ባይዘው ጥንታውያን በሚባሉና እውቅ በሚባሉ ሙፈሲሮቻቸውም ጭምር የታመነ ትምህርት ነው በማስረጃ አሁን ጋዲ አልጀላለይን የሁለቱ ጀላሎች ማብራሪያ አሳይቷችኋል። የኢብን አባስን ማብራሪያ አሳይቷችኋል። እኔ ደግሞ የአልቁርጥቢ ማብራሪያ ያላሳያችሁ የዛ ክፍል ማለት አልቁርጥቢ ማለት እንግዲህ፣ ባል አሁን በቅርቡ በሰራሁት ቪዲዮ ላይ አንዱ እስታዝ በቴሌግራም ቻናሉ ሁሉም እስታዞች መባል ይቻላል። ታላቁ የቁርአን ሙፈሲር ነው የሚሉት ቁርጥቢ ማለት ማለት ስለዚህ እሱ ጭራሽ ምንድን ነው የሚለው፣ ትሪኒቲ ነው ይልና ትሪኒቲ ምን እንደሆነ ሲናገር ያው ከኢብን አባስ በመጣ ዘገባ ማለት ነው። ኦኬ እንድ ደናሰይ አወር ጋርስ ኢብን አባስ ሰይድ ይላል ኢብን አባስ እንደተናገረው ይልና ባይ ትሪኒቲ ይለ ስላሴ ማለት ትሪኒቲ ማለት ነው ይልና፣ ሂ ሚንስ ትሪኒቲ ነው አለና ትሪኒቲ ሲል ደግሞ አላህ ዘአልማይቲ አለ። አላህ ራሱ አለ። ሂዝ ኮንሰርት ኮንሶርት ወይም ደግሞ ሚስት ማለት ነው፣ እንድ ሂዝ ሳን ማለት ነው አላህ የሚረዳው ትሪኒቲ እንዴት ነው? ባል ሚስትና ልጅ ብሎ ነው የሚያስበው ማለት ነው። አያጭ አላዛሃል ማየት ያለ ራሱ እንደ አብ አድርጎ እንደ መቁጠር ማለት ነው። ቀጥሎ ደግሞ ሂዝ ኮንሶርት ሚስቱ ማለት ነው። ከዛ ቀጥሎ ደግሞ ሂዝ ሰን ማለት ልጁ እንደ ማለት ነው ይላል። ይሄ ትልቅ ውሸት ነው። ትልቅ ቅጥፈት ነው። ትሪኒቲ ማለት አላህ ሚስቱና ልጁ ማለት አይደለም፣ አይደለም። አላህ ሚስቱና ልጁ የሚባል ትሪኒቲ ጭራሽ በታሪክ ራሱ ዘምቶ አይታወቅም። እና አላህ ሚስትና ልጁ ሶስት አምላክ ናቸው አትበሉ ብለው ክርስቲያኖች በትሪኒቲ ያምናሉ ይላል። ከፍ ብላችሁ ብትመለከቱ ኢትዝ ቶኪንግ አባ ክርስቲያን ይላል። ስለ ክርስቲያኖች እየተናገረ ነው። እዚህ በሚስት እንደሆነ አድርጎ ያስባል። ቀጥሎ ምን ባይዘወይ ከቁርዓን ከራሱም ቅድም እንዳለው ጋዲ ሱረቱል ማይዳ የማዕዱ ምዕራፍ ከቁጥር ሰባ ሶስት ሰባ ስድስት ጀምሮ ብትመለከቱ እነዚያ አላህ ራሱ የሶስት ሶስተኛ ነው ያሉ በእርግጥ ካዱ ይላል። መጀመሪያ ይሄ የሶስት ሶስተኛ ነው የሚል አስተምረው ራሱ በክርስቲያኖች የለ። የሶስት ሶስተኛ ማለት ይሄ ሩብ እንደ ከሶስቱ የሆነ አንድ ሶስተኛው ነው እንደማለት ነው። የሶስት ሶስተኛ ነው የሚሉ ካዱ ይላል። ይህ ራሱ ካለማወቅ የሚመጣ ንግግር ነው። ይህ የሶስት ሶስተኛ የሚባል በስላሴ አስተምሮ ውስጥ የለም። አላሱ የሶስቱ ሶስተኛ ነው አሉ ይልና በእርግጥ ካዱ ከአንድ አምላክ እንጂ ሌላ የለም ይልና፣ ሁለቱ ማን እንደሆነ ሲናገር ውዚ የመርየም ልጅ አልመሲሕ ሳ ከበፊቱ በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም ይላል። እናቱም በጣም እውነተኛ ሁለቱ አድርገው የሚያስቡ ልጅ ዒሳና እናቱ እያለ ነው የሚያስበው። ዒሳና እናቱ የሶስት ሶስተኛ ነው አሉ የሚለው እናቱና ልጁ እያሉ እያለ ነው የሚያስበው ማለት። ከዛ እነሱ ኮ ምግብ በልተዋል ምናምን እያለ ይመጣል። እዚህ መቶ አስራ ስድስት ላይ ይሄድና ያው ከእኔ ሌላ ሁለተኞች እነሱ ናቸው ወይ ይላል። በቃል በቃል ምን ይላል? መቶ አስራ ስድስት ላይ መቶ አላህ ምን አለ? መጨረሻ አለ። አላህ አለ የመርየም ልጅ ዒሳ ሆይ አንተ ለሰዎቹ አለ ለሰዎች እኔና እናቴን ከአላህ ሌላ ሁለት አምላኮች የሱስ ሶስተኛ ነው አትበሉ አለና ከእኔ ሌላ እኔንና እናቴን ሁለት አምላኮች አድርጋችሁ ያዙ ብለሃልን ይለው አለ ሌላ ከአላህ ሌላ ሁለት አምላኮች እናቱና ልጁ ብለው ያመልኩት እና ከእርሱ ሌላ ሁለት አምላኮች ናቸው ብሎ ያመለከው ማን? እንዲህ ብሎ የተናገሩ ማን? ይሄ የክርስቲያኖችን እምነት ሳያውቅ የተነገረ ንግግር ነው። እንግዲህ መለኮታዊ ከሆነ እንደዚህ አይነት ትልቅ ስህተት ሊሳሳት አይገባም። ከዛ በተጨማሪ ይሄ ሳይንቲፊክ ረር አለ፣ ሂስቶሪካል ረሮች በጣም ብዙ አሉ። ሳይንቲፊክ ረር አለ፣ ሂስቶሪካል ረር አለ። ከዚህ በፊትም በጣም በሰፊው አይተ ነው ነበር አይደል የምታሳውስ ከሆነ አሁን ፀሐይ የምትገባበት ስፍራ አለ ብለው ያምናል። ምክንያቱም ይህን የምናነሳው ለምን መሰላችሁ ባለፈው አንዱ ውስጥ አዝነው አሉ። ብሩክ የሚባል ክርስቲያን ገብቶ ቁርአን የፈጠራዊ ቃል መሆኑ በምን አረጋገጥክ በምን አወቅ? ሲለው ሳይንቲፊክ ሚራክል የሳይንሳዊ ተአምራት በቁርአን ውስጥ አሉ። እውነትን ነው? ሳይንሳዊ ተአምሮች አሉ በቁርአን እስቲ እኒዋ አንፈትሸዋ ታዲያ ሳይንሳዊ ተአምራቶች ካሉ የተወሰነ እንያቸው። ሳይንሳዊ ባይዘ የጠቀሰው ክፍል ጨራሽ እሱ እንደሚለው አይደለም። አሁንም ባይዘ ሳይንቲፊክ ሚራክል አለ በቁርአን ምትሉ ከሆነ ማረጋገጫ ነው ምትሉ ከሆነ ትገቡና እናየዋለን ማለት ነው። እሺ ለምሳሌ እሺ፣ ይህን እንተሆና ባለፈው ስላየነው አንድ ነገር ላሳያችሁ። እንዲህ ይላል አለ ሱረቱል ነህል ወይም ደግሞ ይሄ ሱረቱል ካፍ ማለት ነው፣ የዋሻው ምዕራፍ ምዕራፍ 18 ከቁጥር 86 ላይ አላህ ምን ብሎ ይናገራል? ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት ይላል። አላህ ነው ተናጋሪው። ዙልቀርናይ የሚባለው ሰውዬ ሄደ ሄደ ሄደ ወደ ምዕራብ በኩል ሄደ ሄደ እና ፀሐይ የምጠልቅበት ስፍራ ጋር ደረሰ። ስትጠልቅም አገኛት። ምትጠልቀው የቱ ጋ ነው አለ ጥቁር ጭቅር ጭቃ ባላት ምንጭ ውስጥ የሆነ ምንጭ ነው። ጥቁር ጭቃ ነው። ጭቃው ደግሞ ማለት ወደዛ፣ ስትጠልቅ አገኛት ይላል። አሁን ይሄ አይ የሆነ የሆነ ኦሽን ወይም ደግሞ ሀይቅ ልክ ልትገባ ስትል፣ ኦኬ ድዩ ነው ዌር ዲ ሴትስ ማለት ፀሐይዋ የት እንደምትጠልቅ ታውቃለህ ብሎ ጠየቀው ነው። እሺ አይሪፕላይድ ሰውየው ምን ብሎ እንደሚመልስ ተመልከቱ። አላህ ኢንድ ሂዝ አፖስትል ነው ቤስድ ቀደም ብያቸዋለ። አላህና መልእክተኛ ናቸው ትክክለኛ እውቀት ያላቸው ብሎ መለሰ። ዘን መሐመድ ሊመልስ ነው ሂ ሰይድ መሐመድ ማለት ነው። ኢት ሲትስ ኢን ስፕሪንግ ኦፍ ወርም ወተር፣ ምን አለ ጥቁር ምንጭ ባላት ወይም ደግሞ ትኩስ በሆነ ውሃ ምንጭ፣ ስፕሪንግ ኦፍ ወርም ወተር፣ ትኩስ ውሃ በሚፈልቅበት በዛ እዛ ውስጥ ነው የምትጠልቀው ብሎ ማን ተናገረ መሐመድ ማለት አይ ተመስለት ነው ለዙልቀርናይን ታሪክ እየተናገረ አይደለም አቡ ዳርዳን የት እንደምትገባች ፀሐይ ታቋለ ወይ ታቃለህ ወይ ብሎ ጠየቀው እኔ አላቅማል አንተና አላህናችሁ የምታቋለ ሲመልስለት ምናለ ው ሄዳ ሄዳ የምጠልቀውማ ትኩስ ውሃ የሚፈልቅበት ምንጫ አለ እዛ ውስጥ ነው የምትገባዋል ይሄ ማን ነው መሐመድ ስለዚህ መሐመድ የሚያስበው ፀሐይ የሆነ ቦታ ሄዳ እንደምጠልቅ ነው እንደምጠልቅ ነው አላህ የሚረዳው እሱ ስለሆነ ማለት ሌላው ሰው አፈጣጠሩ ደግሞ በጣም ይሄ ኢምብሮጂኦሎጂ እኮ በቁርአን በጣም በሚገርም ሁኔታ ተገልጿል ይላል ኢምብሮጂኦሎጂ ቲኦሪ ወይም ደግሞ የሥነ ጽንስ ማለት ነው በጣም በሚገርም ሁኔታ በቁርአን ሳይንስ ሳያረጋግጠው በፊት ተናግሮ ነበር ይላል ይሄ ባይ ዘወይ ጌለንስ ኢምብሮዮሎጂ ቴዎሪ ነው። ቀጥታ ከገለን ጌለን የሚባል ነበረ ከቁርአን ከሺ ምናምን ዓመት በፊት የነበረ ሳይንቲስት ነው። የሚረዳው ኢምብሮዮሎጂ ያስቀመጠበት ሴንስ ቀጥታ አምጥተው አስቀምጠውታል። መሐመድ ማለት ግን እየተሸወደው፣ በጣም ትልቅ ነገር በሳይንስ ይህ ጭራሽ የማይታመን እና ስህተት የሆነ ነገር ነው የተናገረው። ምንድን ነው እሱ? ኦኬ ሱራ 23 ወይም ደግሞ ምዕራፍ 23 ቁጥር 14 ላይ እንዲህ ብሎ ተናገረ። ከዚያም ጠብታዋን ወይም በአርባ ቀን የረጋ ደም አድርገን ፈጠርን ይላል። የፍትወት ጠብታ የሚለው ስፐርም ማለት ነው። ስፐርም አርባ ቀን ከቆየ በኋላ የረጋ ደም ይሆናል ይላል። በየትኛው ሳይንስ ነው ለአርባ ቀን ስፐርም ራሱ የሚቆየው? ማክሲማም የስፐርም ሴል በህይወት ሊቆይ የሚችለው ለዛውም ህይወት ባላቸው ነገሮች ወይም ደግሞ ህይወት በሚሰጡ አካላት ሰርቫይቭ ሊያደርግ የሚችለው ሊቆይ የሚችለው ማክሲማም ፋይቭ ዴይስ ነው። ኦኬ አምስት ቀን ነው ሊቆይ የሚችለው እዚህ ጋ ግን እኔ ለአርባ ቀን ይቆያል ስፐርሙ። ከአርባ ቀን በኋላ የረጋ ደም ይሆናል ይለም። የረጋ ደም ደግሞ በሴት ማህፀን ውስጥ ከቆየ በነገራችን ላይ በሳይንስ ዴድ ብለድ ሰል ማለት ነው። የረጋ ደም ማለት ዴድ ብለድ ሰል ማለት ሴል ማለት ነው የሞተ ሴል ደግሞ በውስጧ ካለ እሷ እራሱ ትሞታለች። እንኳን እሱ ህይወት ሊሆን ይቅርና እሷንም ጭምር ይገድላታል። ለዛ ነው ደም ውስጣችን ከረጋ ምናምን በኦፕራሴን መውጣት ምናምን ያለበት ሰውየውንም ስለሚጎዳ ስለሚገድለው ማለት ነው። ህፃኑ ላይፍ ከሌለው የሆነ ፅንስ ህይወቱ ከተቋረጠ ግዴታ በፕራሴን መውጣት ያለበት እናትየዋንም አደጋ ውስጥ ስለሚቀጣ ነው። ታውቃላችሁ፣ በፕራሴን የግድ መውጣት አለበት። ህፃኑ ራሱ ላይፍ ከሌለው የሞተ ከሆነ ውስጥ ላይ ማለት ግዴታ በኦፕራሴን መውጣት አለበት። እናትየዋንም አደጋ ውስጥ ሊጥላ ስለሚችል ነው። እዚህ ጋር ግን ምን ይላል? የረጋ ደም ሆኖ አርባ ቀን ይቆያል ይላል። የረጋ ደም ሆኖ አርባ ቀን ይቆያል ይላል። ቀጥሎ ደግሞ ቁራጭ ስጋ አድርገን ደግሞ ፈጠርን ይላል። ቀጥሎ ደግሞ ያ የረጋ ደም ቁራጭ ስጋ ደግሞ ይሆናል። ጨራሽ የተቆረጠ ስጋ እንደማለት ቁራጮንም ስጋ አጥንቶች አዘገመ ደግሞ እዛው እያለ አጥንት ይሆናል። እንዲህ አይነት የስነ ጽንስ ታሪክ በህይወታቸው አይታቸው ታውቃላችሁ። አጥንቶቹንም ከዛ ስጋ አለበስ ናቸው ይላል። ህፃኑ አጥንት ብቻ የሚሆንበት ስቴጅ አለ በእስልምና። ቀጥሎ ነው ስጋ የሚለብሰው አለ። ከዚያ በኋላ ነው ነፍስ ራሱ የሚዘራለት ከስንት ቀናቶች በኋላ? ከመቶ ሀያ ቀናት በኋላ አርባ አርባ አርባ ቀን እየደመራቸው ስትሄዱ ከመቶ ሀያ ቀን በኋላ ነው ላይፍ ራሱ የሚኖረው ብሎ ነው የሚያስቡት። ማለት በሳይንስ ኦኬ ስፐርም ሴሉ ጨምሮ ላይፍ ያለው ወይም ደግሞ እሱ ዲፕሊኬት ምናምን ማድረግ ካልቻለ ከባድ ነው ላይፍ የሌለው ነገር ስለሆነ ማለት ነው። ዲፕሊኬት ማድረግ አይችልም። እነሱ ግን ዴድ ብለድ ይሆንና ከዛ በኋላ ከመቶ ሀያ ቀን በኋላ ነው ነፍስ ራሱ በመዝራት ሌላ ፍጥረትን አድርገን አስገኘነው የሚለው፣ ይሄ በሳይንስ ራሱ በጣም ትልቅ ስህተትና እውነት ያልሆነ ነገር ነው ማለት ነው።